ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የግንቦት 3 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ደብረ ማርቆስ፣ ባህር ዳር፣ ደብረ ታቦር የተቃውሞ ሰልፎች ተካሂደዋል። ስለ ሰልፎቹ የምንላችኋለን። የአፋ ብሃን መመስረት ተከትሎ በርካታ አገዛዙ ኃይሎች ወደ ፋኖ እየፈለሱ ነው። ውጊያዎች ተጠናክረው ቀጥለዋል። ጌታቸው ረዳ እና ደብረ ጽዮን በራያ ቀጠና ባለው አስተዳደር ዙሪያ ዳግም መፋጠጥ ውስጥ ገብተዋል። ኤርትራ ጦሯን አስጠግታለች። ጥቃት ተፈ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 የአማራ ክልል ሆስፒታሎች የኢትዮጵያ የጤና ባለሙያዎችን ጥያቄዎች የደገፉ ሰልፎች ተካሄዱ። በአገር አቀፍ ደረጃ የጤና ባለሙያዎች ከደሞዝ እና ሌሎች ጥቅማጥቅም ክፍያዎች አለመመጣጠን ጋር በተያያዘ የማህበራዊ ንቅናቄ ዘመቻዎችን ካደረጉ አንድ ወር እየሞላቸው ነው። አስራ ሁለት ጥያቄዎቻቸውንም እንዲመለሱላቸው ለጤና ሚኒስቴር ማስገባታቸውን ንቅናቄውን የሚመሩ ባለሙያዎች ይገልጻሉ። በተለያዩ አካባቢዎች የሚገኙ የጤና ባለሙያዎች ንቅናቄውን በመደገፍ ሰላማዊ ሰልፎችን እያካሄዱ ነው። በአማራ ክልል ትናንት ካካሄዱ ተቋማት መካከል የደብረ ታቦር ሆስፒታል አንዱ ሲሆን የሰልፉን ዓላማ በተመለከተ አንድ ሰልፈኛ ሰልፉ በግቢ ውስጥ ተካሂዷል። በዋናነት ሰልፉ ለሀገር አቀፉ የጤና ባለሙያዎች ንቅናቄ ድጋፍ መስጠት ነው ብለዋል። በደብረ ማርቆስ ሆስፒታል ግቢ ውስጥ በተመሳሳይ ባለሙያዎቹ ሰልፍ ያካሄዱ ሲሆን ባለሙያዎቹ በሰልፋቸው እየራበን አንሰራም፣ ተገቢው ክፍያ ይከፈለን የሚሉና ሌሎች መልዕክቶች ተላልፏል ነው ያሉት። በባህር ዳር ጥበበጊዮን ሆስፒታል በተደረገው የጤና ባለሙያዎች ሰልፍ የትርፍ ሰዓት ክፍያ እስከ አራት ወር እንደማይከፈላቸው ተገልጿል። ለሀገራዊ የጤና ባለሙያዎች ያላቸውን አጋርነትም የገለጹበት ሰልፍ እንደነበረም አንድ አስተያየት ሰጪ አመልክተዋል። እንደ ሀገር የተነሳው የጤና ባለሙያዎች ጥያቄ እኛንም ይመለከታል ያሉ የጤና ባለሙያዎች በፈለገ ሕይወት አጠቃላይ ሆስፒታል ግቢ ሰላማዊ ሰልፍ አድርገዋል። ትናንት በፈለገ ሕይወት አጠቃላይ ሆስፒታል ግቢ የተደረገውን ሰላማዊ ሰልፍ በማስመልከት ደግሞ አንድ የህክምና ባለሙያን ጠይቀን የሚከተለውን ምላሽ ሰጥተዋል። እኛም እንደ ሀገር የተነሳው የጤና ባለሙያዎች ጥያቄ እኛም ይመለከታል በሚል መሰረታዊ ጥያቄ የጠየቅን መሆኑን የመኖር አለመኖር ጥያቄ የጠየቅን መሆኑና እኛም እንደ ሀገር ለመጣው የጤና ባለሙያው ንቅናቄ አካል መሆናችንን በይፋ ለመግለጽ ነው ብለዋል። የጎንደር ሆስፒታል ሰራተኞች በተመሳሳይ ንቅናቄውን በመደገፍ ሰላማዊ ሰልፍ ሰሞኑን ያካሄዱ ሲሆን የሆስፒታሉና የከተማዋ ጤና መምሪያ ኃላፊዎች በጉዳዩ ዙሪያ ከሰራተኛው ጋር ውይይት ቢያደርጉም ንቅናቄው አገር አቀፍ መሆኑን ባለሙያዎቹ ለባለስልጣናቱ ማስረዳታቸውን አንድ ባለሙያ ተናግረዋል። የጤና ባለሙያዎች ጥያቄዎቻቸው እንዲመለሱላቸው ከሚያዝያ 3 2017 ዓ ም ጀምሮ ለአንድ ወር የሚቆይ የማህበራዊ መገናኛ ዘዴዎች ንቅናቄ የጀመሩ ሲሆን ጥያቄዎቻቸው በተጠቀሰው የአንድ ወር ጊዜ ውስጥ ምላሽ ካላገኙ የስራ ማቆም አድማ እንደሚያደርጉ ማስጠንቀቃቸው ይታወሳል። የጤና ባለሙያዎች የሰጡት የስራ እናቆማለን የማስጠንቀቂያ የጊዜ ገደብ ዛሬ ይጠናቀቃል። የአፋ ብህን መመስረት ተከትሎ በርካታ ያግዛዙ ኃይሎች ወደ ፋኖ እየፈለሱ ነው። የአማራ ፋኖ ብሔራዊ ኃይል በተለያዩ ቀጠናዎች እያደረገ ባለው ውጊያ ከፍተኛ ድል መቀዳጀቱን ቀጥሏል። እንዲሁም ከድርጅቱ ይፋዊ ውህደት በኋላ በርካታ የአግዛዙ ወታደሮችና አመራሮች በይፋ ወደ ድርጅቱ እየተቀላቀሉ መሆኑ ተሰምተዋል። የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ በርካታ የአግዛዙ ወታደሮች ከማይቀረው ድል ለመሳተፍ ከነሙሉ ትጥቃቸው ፋኖን እየተቀላቀሉ ይገኛሉ ከመከላከያ አድማ ና ከሚሊሻ ተቋም ወጥተው የአማራ ፋኖ ብሔራዊ ኃይል በጎጃም አንደኛ ክፍለ ጦር ስር የሚገኘው የጣናው መብረቅ ብርጌድን መቀላቀላቸውን የክፍለ ጦሩ ህዝብ ግንኙነት መምሪያ ለሮሃ አሳውቀዋል። አስር አለቃ ነጋሽ በዳኔሳ ና ሙላት ደሴ የተባሉ ሁለት ወታደሮች ከመከላከያ ሰራዊት ተቋም እንዲሁም ገብረስላሴ ደሴ ከአድማ ብተና፣ አሰፋው ይህ ጊዜ ከሚሊሻ ትናንት ግንቦት ሁ 2017 ዓ ም በአንደኛ ክፍለ ጦር ስር የጣናው መብረቅ ብርጌድን ተቀላቅለዋል ሲል የክፍለጦሩ ቃል አቀባይ ፋኖ ሀብታሙ የሱፍ ገልጸዋል። ገልጿል። በተጨማሪም ከመከላከያ ሰራዊት ከአድማ ብተና ና ከሚሊሻ ግፍን በመቃወም በርካታ ቁጥር ያላቸው ወታደሮች የአማራ ፋኖን እየተቀላቀሉ ይገኛሉ ነው የተባለው። ያስደነገጣቸው የአገዛዙ ወታደራዊ አመራሮች በአንዳንድ ቀጠናዎች ላይ የሚገኙ ወታደሮቻቸው ትጥቃቸው እንዲጠረነፍ እያደረጉ መሆኑ ተሰምተዋል። በባህር ዳር ዙሪያ፣ ማዕከላዊና ምዕራብ ጎንደር፣ ሰሜን ወሎ ና ሌሎች አካባቢዎች በመቶዎች የሚቆጠሩ የአገዛዙ ኃይሎች ወደ ፋኖ ተቀላቅለዋል። እንዲሁም በደቡብ ወሎ የአገዛዙ አመራሮች ከ ፋኖ አንድነት በኋላ ወደ ፋኖ መግባታቸው ታውቋል። በመተማ አርማጭሆና እብናት ደግሞ የከዱ ኃይሎች ቁጥር ከፍ እንደሚል ነው የተነገረው። በጠረፍ አካባቢው መተማ ከተማ አቅራቢያ ድንገተኛ ጥቃት በፋኖ ተከፍተው የአገዛዙ ጦር አባላት ተደምስሰዋል። በደቡብ ጎንደር ሊቦ ከምከም ከጋር ነው እስከ ሚካኤል ደብር ድረስ የዘለቀ ከባድ ውጊያ ሲደረግ፣ በፎገራና ደራ ቀጠናዎችም ውጊያዎች ተካሂደዋል። በኮረም ከተማ አቅራቢያ ሶፊያ በተባለች መንደር ደግሞ የህወሓት ታጣቂዎች በነዋሪዎች ላይ ጥቃት ማድረሳቸውን ተከትሎ ህዝቡ ያለውን መሳሪያ ይዞ ካምፑን ወሯል። በዚህም ታጣቂዎቹ ላይ ጉዳት የደረሰ ሲሆን ወደ መቀሌ መወሰዳቸውም ነው የተገለጸው። ህዝቡ የወሰደው እርምጃም የምሬት ውጤት መሆኑ ተመላክቷል። በዚህ የተበሳጨው የህወሓት ኃይልም ከፍተኛ ኃይል በማስገባት የአካባቢውን ህዝብ ሲያሰቃይ ነበር። በሌላ በኩል ምስራቅ አማራ ኮር አንድ አሳምነው ክፍለ ጦር ቃሊም ላይ በሶስት ግንባር ማለትም አባይ ተራራ፣ ደብር ተራራና ቃሊም ሚካኤል ላይ ከምሽት አራት ሰዓት ጀምሮ እስከ ሌሊት ስምንት ሰዓት ተኩል ድረስ በዘለቀ ከባድ ውጊያ በርካታ ያገዛዙ ሰራዊት በከበባ ተመቷል። የአገዛዙ ጦር ከወልዲያ ወደ ቃሊም ኃይል እንዳይጨምር ጃርሳ ላይ በመዝጋትና በጨለማ ግራ እንዲጋባ አድርገው በመምታት ሙትና ቁስለኛውን ጥሎ ወደ ወልዲያ እንዲሸሽ አድርገውታል። በርካታ ኃይሉ ጃርሳ ጥቁር አስፓልት ላይ በደፈጣና ቃሊም በሶስት ግንባር በከበባ የተመታበት ሲሆን ለሊት ስድስት ሰዓት ተኩል ወልዲያ ከተማ ከፍተኛ ትርምስ ውስጥ ገብቶ በኋላም ብረት ለበስና ዙ 23 ከበርካታ ኃይል ጋር ወደ ጃርሳ ማጥቃት ቢያደርግም ሊሳካለት አልቻለም። በመጨረሻም ድሮን ጭምር በማምጣት ውጊያውን ሊቆጣል ሊቆጣጠር ቢሞክርም ሳይሳካለት ቀርቶ በመቶዎች የሚቆጠር አብዛኛው ምልምል ሰራዊቱ አልቆበት አድሯል። ከዚህ ጋር ተያይዞም በበርካታ የወለው ቤተ አማራ አካባቢዎች የአገዛዙ ዙፋን ጠባቂ ሰራዊት በተለይ ከተለያዩ አካባቢ በግዳጅና በአፈሳ ለብለብ ሰልጥኖ የመጣው ኃይል እየተበተነ ፋኖን እየተቀላቀለ ይገኛል። በዚህ የተበሳጨው የብልጽግና ሰራዊት በአውደ ውጊያ የደረሰበትን ሽንፈት ለመቀበል እንደተለመደው ንጹሐን ሕዝብን ኢላማ ያደረገ የከባድ መሳሪያ ጭፍጨፋ እየፈጸመ ሲሆን ቤትና ንብረት እየወደመ ይገኛል። ይበንዲ እንዳለ ኢትዮ ፋኖ በደቡብ የአማራ ፋኖ ብሔራዊ ኃይል መመስረቱን ተከትሎ የእንኳን አብሮ ደስ አለን መግለጫ ሰጥቷል። ትግሉን በድል አድራጊነት ለመወጣት ብቸኛው አማራጭ አንድነት እንደመሆኑ ግንቦት 1 2017 ዓ ም በተመሰረተው የአማራ ፋኖ ብሔራዊ ኃይል አፋብሃ የተሰማንን ደስታ ለመግለጽ እንወዳለን ሲልም ገልጿል። ጌታቸው ረዳና ደብረጽዮን በራያ ቀጠና ባለው አስተዳደር ዙሪያ ዳግም መፋጠጥ ውስጥ ገቡ። ህወት የራያ አላማጣ አስተዳደርን በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው በሊቀመንበሩ ደብረጽዮን ገብረ ሚካኤል ወይን ጣቢያ ሲናገሩ ተሰምተዋል። ከአላማጣና አካባቢ ውጭ ባሉ የራያ አካባቢዎች የጌታቸው ቡድን አመራሮች ተቆጣጥረውታል መባሉ እነ ደብረጽዮንን እንቅልፍ አሳጥቷቸዋል። በቅርቡ የደቡብ ትግራይ ቀጠና እንገባለን ያለው ህወት ችግራችን ከህዝቡ ጋር ሳይሆን ከጌታቸው ቡድን አመራሮች ጋር ነው ብለዋል ደብረጽዮን። ደብረጽዮን አክለው ምርጫ ቦርድ ህዋትን ቢሰርዘውም፣ የሚጎዳው ባይሰርዘውም የሚተርፈው ነገር የለም ሲሉ ገልጸዋል። የደብረ ጽዮንን ንግግር አስመልክቶ ምላሽ የሰጡት አቶ ጌታቸው ረዳ በበኩላቸው ምዕራብ ትግራይን ነጻ ለማውጣት ቆርጠን ተነስተናል የሚሉ ደናቁርቶች አሁን ደቡብ ትግራይን ነጻ ለማውጣት እንዘምታለን እያሉ መጮህ ጀምረዋል ያሉ ሲሆን፣ ዘመቻቸው ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ብለዋል። በዚህ ኋላ ቀር ቡድን ውስጥ ላለመጠመድ የምንችለውን ሁሉ እናድርግ በማለት ለደብረ ጽዮን ንግግር ተቃውሟቸውን ገልጸዋል። የሱዳን ፈጥኖ ደራሽ ኃይሎችና ኤርትራ ከፍተኛ መፋጠጥ ላይ መግባታቸው ተገለጸ። በጀነራል ሀምዳን ዳጋሎ የሚመራውና ሱዳንን ለሁለት ከፍሎ የራሱን መንግስት የመሰረተው የሱዳኑ ፈጥኖ ደራሽ ኃይል ሰሞኑን መቀመጫውን የሱዳን የወደብ ከተማ ፖርት ሱዳን ያደረገውን የአልቡርሃን የባህር ኃይል ቤንዚንና የነዳጅ ማጣሪያዎች በተከታታይ ባደረገው የድሮን ጥቃት ማውደሙ ይታወሳል። በዚህም የአልቡርሃን ጦር በከፍተኛ ሁኔታ የባህር ኃይሉ መውደሙን ተከትሎ የኤርትራ የባህር ኃይል ፓይሬት ጀልቦች እኛ ፖርት ሱዳንን እን እንከላከላለን በሚል ወደ ሱዳን የባህር ጠረፎች አቅንተዋል። በዚህም የታጠቁ ድሮኖችን ተጠቅመው ፖርት ሱዳን ላይ እርምጃ እየወሰደ የሚገኘው አር ኤስ ኤፍ ወደ ቀጠናው ያቀናውን የኤርትራ የባህር ላይ ጀልባዎችን ቀይ ባህር ውስጥ ሊያሰጥማቸው እንደሚችል ማለዳውን ከወደ አር ኤስ ኤፍ እየወጡ ያሉ መረጃዎች ጠቁመው ነበር። ሆኖም ዛሬ ማምሻውን የፈጥኖ ደራሽ ኃይሎቹ የኤርትራን ጀልባዎች መምታታቸውን አሳውቀዋል። ምንም እንኳን በኤርትራ በኩል ምላሽ ባይሰጥበትም፣ በዚህ የተነሳ በቀጠናው ሰፋ ያለ ግጭት እንዳይቀሰቀስ ተሰግቷል። የሱዳን ወታደራዊ መሪ አልቡርሃን ከአንድ ወር በፊት ኤፕሪል 10 2025 ከኤርትራ ድጋፍ ለማግኘት ወደ አስመራ አቅንተው እንደነበር ይታወሳል። ሱዳን በበኩሏ ከሰሞኑ በፖርት ሱዳን እየተደረገ ያለውን የድሮን ጥቃት ፈጥኖ ደራሽ ኃይሉ ችሎ የሚያደርገው አይደለም ሲል ከሷል ከዚህ ጥቃት ጀርባ ደግሞ የተባበሩት አረብ ኤምሬቶች እንዳለች እየከሰሰች ሲሆን የተባበሩት አረብ ኤምሬቶችም የአልቡርሃንን መንግስት እንደ መንግስት አልቀበልም ብላለች። በዚህ ውጥረት እያየለ በመጣው በሱዳኑ ጦርነት የኢትዮጵያ ኃይሎች አሰላለፍም የቀጠናውን ውጥረት ከፍ እያደረገው ነው። አብይ ጌቶቻቸውን የተባበሩት አረብ ኤምሬቶችን ተከትለው ፈጥኖ ደራሽ ኃይሉን እየገፉ ሲሆን ህወሓት ደግሞ ከአልቡርሃን ጋር መልካም ግንኙነት አላቸው። በውጊያውም ከአልቡርሃን ጎን ተሰልፈዋል በሚል ይታማሉ። የሆነ ሆኖ እየከረረ የመጣው የሱዳን ግጭት ወዴት ያምራል የሚለው ጉዳይ ተጠባቂ ሆኗል። ከዩክሬን ጋር በቀጥታ ለመነጋገር ጥሪ ማቅረባቸው ተነሳ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር ከግንቦት ሰባት በፊት ቀጥተኛ ንግግር ለማድረግ ጥሪ አቅርበዋል። ቅዳሜ ዕለት ከክሬምሊን በቴሌቪዥን በሰጡት መግለጫ የግጭቱን መሰረታዊ ምክንያት ለማስወገድ እንዲሁም ዘላቂና ጠንካራ ሰላም ለማምጣት የሚያስችል ኮስተር ያለ ንግግር ማድረግ እንፈልጋለን ብለዋል። ይህ የቭላዲሚር ፑቲን ንግግር የተሰማው የዩኬው ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ኢማኑኤል ማክሮንን ጨምሮ የአውሮፓ መሪዎች ዩክሬንን ከጎበኙና ሩሲያ ያለምንም ቅድመ ሁኔታ በአስቸኳይ ለ ሰላሳ ቀናት የሚዘልቅ የተኩስ አቁም እንድታደርግ ከጠየቁ በኋላ ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ለአውሮፓ መሪዎች ጥያቄ በሚገባ ማሰብ ይኖርብናል ሲሉ የሞስኮን ምላሽ አሳውቀው፣ ነገር ግን እኛ ላይ ጫና ለማድረስ በሞከር ፈጽሞ እረብ የለሽ ነው ሲሉ አስጠንቅቀዋል። ፑቲን በመግለጫቸው በቱርክ ትልቋ ከተማ ኢስታንቡል እንዲካሄድ የጠየቁት ሁለቱ አገራት ንግግር አዲስ የተኩስ አቁምና የሰላም ስምምነት ላይ መድረስ ያስችላል የሚለው ላይ ተስፋ እንዳለ ላቸው ተናግረዋል። የሩሲያው ፕሬዚዳንት እሁድ እለት ለቱርኩ ፕሬዚዳንት ረሲፕ ጠይብ ኤርዶዋን ጋር በውይይቱ ዝርዝር ጉዳዮችን በሚመለከት እንደሚያነጋግሯቸው አስታውቀዋል። የአውሮፓ መሪዎች ወደ ዩክሬን ዋና ከተማ ተጉዘው ሞስኮ ለአንድ ወር የሚቆይ የተኩስ አቁም እንድታደርግ በጠየቁበት እለት በቀረበው የሩሲያ የንነጋገር ግብዣ ላይ እስካሁን ኬቭ ምላሽ ሰጥታለች። ቮሎዲሚር ዘለንስኪ ዩክሬን ስለ ተኩስ አቁም ለመነጋገር ከፑቲን ጋር ለመገናኘት ዝግጁ መሆኗን ገልጸዋል። አክለውም ሩሲያ ጦርነቱ እንዲያበቃ ፍላጎት ማሳየቷ በጎ ምልክት ነው ብለዋል። ዘሌንስኪ ሩሲያ የተሟላ ዘላቂና፣ አስተማማኝ የሆነ የተኩስ አቁም ከነገ ጀምሮ እንደሚኖር ማረጋገጫ ትሰጣለች ብዬ ጠብቃለው ሲሉ ተናግረዋል። የአውሮፓ መሪዎች የፈቃደኞች ጥምረት ሲሉ የመሰረቱት አባል ሀገር የሆኑት ፈረንሳይ፣ ጀርመን፣ ዩኬና ፖላንድ ወደ ኪየቭ በተጓዙበት ወቅት ከዩክሬን ፕሬዚዳንት ቮሎዲሚር ዘሌንስኪ ጋር በአንድነት መግለጫ ሰጥተው ነበር። ከፓኪስታን ጋር ያደረገችው ተኩስ አቁም መፍረሱን ህንድ አስታወቀች። ትናንት ቅዳሜ በአሜሪካ አሸማጋይነት ህንድና ፓኪስታን ያደረጉት አስቸኳይ አስቸኳይ ተኩስ አቁም ስምምነት መፍረሱን ህንድ አስታውቃለች። ከስምምነቱ በኋላ ሁለቱም ሀገራት በድንበር አዋሳኝ አካባቢ ከፍተኛ የተኩስ ልውውጥ ማድረጋቸውም ተሰምተዋል። ዛሬ ላይ የህንድ የውጭ ጉዳይ ሚኒስትር ቪክራም ሚስሪ ፓኪስታን የተደረሰውን አስቸኳይ ተኩስ አቁም ስምምነት መጣሷን ገልጸዋል። ቪክራም ሚስሪ በሰጡት ጋዜጣዊ መግለጫ ሁለቱም ሀገራት ወታደራዊ አመራራ ተግባሮች የመግባባት ችግር እንደነበር አስታውሰው እንደነበር አውስተው አሁን ላይ ኢስላማባድ ስምምነቱን ጥሳለች ሲሉ ተናግረዋል። ሶስተኛ ሳምንቱን ያስቆጠረው የኑክሌር ታጣቂ ሀገራቱ የህንድና ፓኪስታን ውጥረት ወደ የት ሊያመራ እንደሚችል ለመገመት አስቸጋሪ መሆኑን ፖለቲከኞች እየተናገሩ ይገኛሉ። ሲንኤን፣ ሮይተርስ እና ፕሪሚየም ታይምስ ዘግበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም